ከምታረጉት ሃይሜና ብሩኬን በየፊናቸው ነው የመጡትና፣ ሁለቱንም አይቻቸዋለሁ አዳምጫቸዋለሁ። ሃይሜ የመጣቸው ከመፍቴ ጋር ነው። እሱ ደግሞ የመጣው ከማን ነበረ ስሙ ስሙ አያዘኝም፣ ከዛ ልጅ ጋ ነው የመጣው እና የሁሉንም ቪዲዮ ሰማሁት። የሃይሜንም አየሁት ሰማሁት፣ የብሩኬንም ሰማሁት አየሁት። ማለት ምን ልላችሁ ፈልጌ ነው፣ ይቅር ይበላችሁ ይህ በአንዴ በታችሁ ተለያይተናል የሚለውን ፈጣሪ እውነት እንዲያደረግባችሁ ይቅር ይበላችሁ እላለሁ። በዚህ አጋጣሚ ማለት ነው እውነት ስናገር ሀይሚንም ከሰማችኋት የእሱና እኔ ነገር አብቅተዋል። በቃ ከዚህ በኋላ ለአውዲየንስ ጋር መተን ተለያይተናል ብለን ነው መተን የምንነግረው። እሱ ጋር ደግሞ ሄጅ እሰማለሁ እሱም እንደዛው እንዲ፣ እናንተ ምን ሆናችሁ ነው ማለት ምንድን? ይህንን ያህል ማለት ኧረ ጥሩ አይደለም። በእርግጥ የእነሱ ቪዲዮ ቫይራል እንዲወጣላቸው ስለፈለጋችሁ ነው ሌላ ነገር አይደለም ማለት ነው እና ግን በዚህ ለት ደግሞ ሰውን እዚህ ባታደርጉ አሪፍ ነው ብያስባለሁ። ለእናንተ ብዙ የሚጨነቅ የሚያስብ አለ። እኛኛ እንኳ ይገባናል ነገሩ፣ የምትሰሩት ነገር አያስጨንቀን። እኛ ግን ለእናንተ ብሎ ብዙ የሚጨነቅ ህዝብ አለ ብያስባለሁ ማለት ነው። ሰላም ጤና ይስጥልኝ። አድማስ ተመልካቾች እንዲናችሁ ደህና ናችሁ ወይ? አለሁላችሁ። ደህና ነኝ እኔ እግዚአብሔር ይመስገን። ሁሉ ሰላም ነው፣ ሁሉ መልካም ነው። ከኔ ሁሉ ሰላም ነው፣ ሁሉ መልካም ነው። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብስጥ ይበልልኝ። እንግዲህ ብቅ ብያላችኋለሁ ማለት ነው። ዛሬ ሀይሚና ቡራ እንግዲህ በየቦታው ነው የመጡትና ያየሁት ነገር በጣም ነው የተገረምኩት። የብሩኬ አነጋገር፣ የሀይሜ አነጋገር ዛሬ ተለያይተናል ተለያይተናል። እንዲህ እውነት ይህን ነው ፈጣሪ እውነት እንዳይሰማባችሁ ሀይሜና ብሩኬ በዚህ አጋጣሚ ማለት ነው ይህንን አንድ በታችሁም ፈጣሪ እንዳይሰማባችሁ እላለሁ፣ በዚህ አጋጣሚ ማለት ነው። ምክንያቱም ጥሩ አይደለም። ብዙ ጊዜ ትላላችሁ ባለፈው እምነት መታችሁ ተለያይተናል ላላችሁ፣ አሁንም ደግሞ ዛሬ እሷም ከእንትና ጋ ከሙፍቴ ጋር መታ ተለያይተናል፣ እሱም ደግሞ ከዛ ጋር መቶ ተለያይተናል። እንዴ ምን ሆናችሁ ነው? እን ምንድን ነው ማለት አይዶን ነው? እኔ ያልገባኝም ነገራችሁ ማለት ነው እና እንዲያው ምን ልበላችሁ? ምን ልበላችሁ? ብሩኬ ጥሩ አይደለም። የእውነት ጥሩ አይደለም። መለያየት አለብን ተለያይተናል፣ ይሄ ተገቢ ነው ብዬ አላቅም። እንትን አልልም። ና ይቅር ይበላችሁ ላለሁ በዚህ አጋጣሚ መለያየት ለማንም አይበጅ። ፈጣሪ ያጣምረውን ማንም አይለየውም። ስራ እየሰራችሁ ኦደንሶቻችሁንም በዚህ ልክ ባታስደነግጧቸው አሪፍ ነው። በይ አሁን ለምሳሌ ዛሬ ሀይምና ቡር ይሄንን ሲሉ እውነት መስሏችሁ ይሆናል አንዳንዶቻችሁ እንዳትሸወዱ የልጆቹ ቪዲዮ ቫራል እንዲወጣላቸው ነው። ልጁ ምን ብሎ ነው መሰላቸው? የፖስተው፣ የብሩኬና የሃይሚ ነገር አብቅቷል አላያችሁ? ይህንን ርዕስ የጣፈበት ምክንያት ምንድን ነው? ቫራል እንዲወጣ፣ ቪዲዮ እንዲታይ ነው። ለሌላ አይደለም። ሃይሚና ብሩኬ አንድ ናቸው ከካሜራ ጀርባ፣ አሁንም ስነግራችሁ ማለት ነው። እና ሃይሚም እንግዲህ ግን ሃይሚና ብሩኬ ብዙ ጊዜ ተመላለ ሀትማል በእውነቱ እውነት ለመናገር ጥሩ አይደለም። ብዙ ጊዜ ትምላለህ ይሃለሁ ማለት ነው። የማታረገውን ነገር ትምላለህ። መሀላ ጥሩ አይደለም ማለት ነው። እውነት ለመናገር በማንኛውም ትክክለኛ ነገር ሲሆን ነው እውነት ትክክለኛ ነገር ሲሆን ነው። መሀላ እና ዝም ብለህ ባትምል አሪፍ ነው ባይነኝ። እኔ ብዙ ጊዜ ይሃለሁ ቡቡ። እውነት ለመናገር እግዚአብሔርን ማርያምን ምናምን አይባልም ኖር ነው። ለማንኛውም ውዶቼ አሁን ዛሬ እናንተ ያንን አይታችሁ ምናምን የእውነት ሊመስላችሁ ይችላል፣ ግን እንዳትሸወዱ። እነሱ አይለያዩም ስራ እየሰሩ ነው ውዶች፣ ለሌላ እንዳይመስላችሁ ስራ ነው እና ሌላ ነገር አይደለም። ስራ እየሰሩ ነው። እውነት ስነግራችሁ ስራ እየሰሩ ነው እንጂ እነሱ ተለያይተው አይደለም። ዛሬም የእነሱ ቪዲዮ ቫይራል እንዲወጣላችሁ ሁሉም ናቸው እኮ ዩቱበሮች እያያችሁ ነው። ዛሬ ደግሞ ማርክን እያያችሁት ነው አይደል? ህይወቴን ቀየርሽው አሳመርሽው በአንቺ ህይወት የሰመረ እያለ ቤዚን ሲንከባከብ እንደል ነበረ። ዛሬ ምን አለ? እስካሁን ድረስ ከአንቺ ጋር በመሆኔ የራሱ ጸጽሶኛል አለ። እያቸው አይደለም? ይሄ ምንድነው? ስራ ነው። እየሰሩ ያሉት ስራ ስለሆነ እናንተም ደግሞ ልታውቁና ሊገባችሁ ይገባል ብዬ አስባለሁ። ይሄን ነው ምላችሁኝ የሚሰሩት ስራ፣ ጠንቀቃችሁ ለማወቅ ሞክሩ። ይሄ ነው። አሁን ብዙ ሰው ተጨንቋል። አይቤና ብሩኬ እውነት ተለያይተዋል ብለው አንድም አልተለያዩም። አታስቡ፣ አትጨነቁ። ግን ለኦዲንሶቻችሁ ብትጨነቁ ጥሩ ነው ብዬ አስባለሁ። ኦዲንሶቻችሁ ከሌለ ባዶ እንዲሆናችሁ ልታውቁ ይገባል። ማንም አይከተላችሁም ኦዲንስ ከሌላችሁ። ኦዲንሶቻችሁ ታዲያ በዚህ መልክ እያሰጋችሁ እያስጨነቃችሁ እኛ ስምሰሩት ስራ ጠንቅቀን እናውቃለን። አንዲም የሚጠፋን ነገር የለም ማለት ነው። ምሰሩትን ስራ ጠንቀቀን ነው የምናውቀው ማለት ነው ገባችሁ አይደለም? እናንተ የምትሠሩት ስራ ለኛ አይጠፋንም። ግን ለኦዲንሶቻችሁን ግን በዚህ ልክ ባትሸውዷቸው እና ባትዋሿቸው፣ ባታስደነግጧቸው ለእናንተ ብዙ መስዋዕትነት የከፈሉ ኦዲንሶች አሏችሁ። እኛ እንኳን ላይክ ቪዲዮአችሁን እናያለን፣ ላይክ እናደርጋለን። አለቀ። ሌላ ምንም መስዋዕትነት የከፈልነው ነው ነገር የለም። ግን ለእናንተ ብዙ መስዋዕትነት የከፈሉ ሰዎች አሉ። እውነት ለመናገር ነገር ብዙ ለእናንተ መስዋዕትነት የከፈሉ ሰዎች ስላሉ ለእነሱ እንኳ ስትሉ ብትከባበሩ ብታከብሯቸው አሪፍ ነው። ወይነኝ ማለት ነው አንድ አይነት የስራ ፊልድ አንድ አይነት እየተመካከራችሁ ሚዲያውን እንዲሁ በአንድ አይነት ስራ ስታረጉ ጥሩ ነው ብዬ አላስብም ማለት ነው። እኛኛ ምችም የምሰሩትን ነገር ያው ጠብቀን እናቃለን። እንደግሚ ባልናገርም ማለት ነው እና ይህን ነው የምላችሁ። ያው ብዙዎቻችሁ በዛሬው ቪዲዮ የምትጨነቁ አላችሁ። አትጨነቁ እሺ። ሀይሚና ብሩኬ ላይ ተለያይተዋል መስሏችኋል፣ አብረው ናቸው። አትጨነቁ፣ እንዳትጨነቁ ነው ፍጹም። ማለት በፍጹም ሰው ለሰው እንዴት ማሰብ ያቅተዋል? በእውነት ሰው ለሰው እውነት ኦዶንቶቻችሁን የምትወዱ የምታከብሩ ቢሆን ለምን አትጨነቁላቸውም? ለምን አታሰቡላቸውም? እውነት ይህን ነው ስለዚህ፣ ይገርማል በጣም እውነት ለመናገር ይገርማል። የሀይሚንም ምንም ሰምቼ ብሩክ ይም ጋር ሲሄድ አይ በቃኛ ፋራ ነን፣ ፋራ እኮ ነን እኛ አይደል? አይ ፋራ አረጋችሁና ይመቻችሁ። የአራዳ ልጆች እናንተ፣ አራዳ እኛ ፋራ፣ እናንተ አራዳ እኛ ፋራ። ቴንኪው በጣም ግብር ነው። ለማንኛውም ውዶችዬ ይመቻችሁ። ሀይቤና ቡራ የስራ ሰው ይመቻችሁ። እናቴ እንደዚህ ካልሆነ ጥሩ አይደለም። ጥሩ ነው። ይመቻችሁ። ስራ ነው እናቴ፣ በደንብ ስሩ፣ በደንብ ስሩ። ለውጥ ካመጡ በደንብ ለውጥ ማምጣት ነው እናቴ። ስለዚህ በደንብ ስሩ ማለት ነው። እና እንግዲህ የምትጨነቁ ሰዎች ካላችሁ ጭንቃይ ግባችሁ ልላችሁ ነው። በዚህ ያጋጣሚ እውነት እነሱ ተለያዩ እንዲ ብላችሁ ሀሳብና ጭንቃ ግባችሁ። እነሱ አልተለያዩም እና ስራቸውን እየሰሩ ነው። ስራ ላይ ናቸው። ከሚና ቡር አሪፍ ስራ ላይ ናቸው። ይመሻችሁ። ትችላላችሁ ደግሞ ዋው፣ ሁለታችሁም ትችላላችሁ። ምርጥ የስራ ሰዎች ማለት ነው። ኦዲንስ እዚህ ጋር በጭንቀት ይሙት እናንተ ፈታ ብሎ አፉ ይመቻቸው። ችግሮች ናቸው ማርያም ይመቻቸው። ምይር የምሬ ነው እና ይሄ ልላችሁን የመጣው ዝዶች ዬ ወዳችኋለሁ። አከብራችኋለሁ። መልካም ምሽት ይሆንላችሁ። ሀሳብ አስጤታችሁን ስጡ። ስለምትወዱኝ አመሰግናለሁ። ባይ ባይ። ወዳችኋለሁ። መልካም ምሽት